ስሜ መሐመድ ይባላል። መሐመድ ብለህ ትጠራኛለህ ማለት ነው። ስሜ ማነው? አልኩህ። መልካም፣ መሐመድ ብለኸኛል። እንቀጥላለን። ከንማማር ስሜ ነው። እሺ፣ መሐመድ ብለህ እየጠራኸኝ ታናግረኛለህ። በስለስለ ሬሱን በደንብ አይቸዋለሁ። ቅድም እየተነጋገራችሁበት የነበረ ነገር አለ በቁርአን ላይ ስትዘልፉበት የነበረው በሱ ዙሪያ ላይ ብንቀጥል ደስ ይለኛል። ከኔ ጋር አንድ ሱረቱ ዙክሩፍ ቁጥር ሰማንያ አንድ ላይ ለአራህማን ልጅ የለውም እንጂ ቢኖረው እኔ የተገዥዎች መጀመሪያ ነው ይበላቸው ይላል አላህ። ልጅ ቢኖረኝ አለው አላልኩም፣ በደንብ ያዝልኝ። አላህ ልጅ ቢኖረኝ፣ እኔ ለዛ ለልጁ የተገዥዎች መጀመሪያ ነው ይበላቸው ይለዋል መሀመድን። አላህ ልጅ ቢኖረው፣ መሀመድ ለዛ ለልጁ የሚገዛለት ምን ብሎ ነው? ማን ነው ያ ልጁ? በደንብ በጣም ጥሩ። የተነሳው ሱረቱ ዙህሮፍ ላይ አምላካችን አላህ ልጅ ቢኖረው ኖሮ ወይንም ጌታ አላህ የሚወልደው ነው ልጅን ቢይዝ ኖሮ ያ ልጅን ምን ይሆናል አምላክ ስለሚሆን የልጁ የመጀመሪያ ተገዢ እኔ ይሆን ነበር በላቸዋል፣ ለነቢያችን አለ ሰላቱ ወሰላም። ትክክል። ይህ ማለት ኢፍ ነው፣ ቢሆን ኖሮ ነው። ለምሳሌ ልጅ አምላክ ቢይዝ ኖሮ የአምላክ ልጅ ምን ይሆናል? አምላክ አምላክም ይመለካል፣ የአምላክም ልጅ ይመለካል። ስለዚህ ከአንድ ወዴት ይሄዳል? ሁለት ይሆናል። ያኛው ይደረግ ይመለክ ነበረ፣ ነገር ግን የለውም ነው። ለምን እንዴት ካልሽኝ አንደኛ ደረጃ ላይ የጠየቅኩ መልሰልኝ። በቃ አደለም ያረጋግኝ ለመልሳልጠቀበቃ ጥያቄ ይሄ ነው። አሁን ሌላው ማብራሪያህን ለጠየቁ ወገኖች ነው። አሁን እችም ብቻ ነው አረማመይ ላውራ። እሺ አንቺ አውሪ፣ ደቂቃ ሰጥቻለሁ። አውሪና ለእኔ ተራስ አምስት ደቂቃ ቢሆን አውሪ የጠየቁት ጥያቄ። እሺ እኔ አሁን የጠየቅኩህን ጥያቄ ምንም ሳንጨቃጭቅ መለስክልኝ። ምንም የሚያጨቃጭቀንም ነገርም የለምም። በነገራችን ላይ በጣም ነው ማመሰግነው። ምን አለኝ፣ ለአራህማን ልጅ የለውም እንጂ እኔ ቢኖረው የተገዥዎች መጀመሪያ ነኝ በላቸው አለ። ኦኬ የእኔ ጥያቄ ምን ነበረ? ለወንድማችን ያቀረብኩለት አላህ ልጅ ቢኖረው ኖሮ፣ አለው አላልኩም፣ ቢኖረው ኖሮ ለዛ ለልጁ ነብዩ ምን ብሎ ነበር የሚገዛለት ስለው አዎ የአምላክ ልጅ አምላክ ስለሚሆን ነብዩም ሊገዛለት የሚችለው አምላክ ስለሆነ ነው። በቃ መልሰህልኛል። በጣም ነው የማመሰግነው። ቢኒንግ መቀጠል ትችላለህ። የጠየኩትን ጥያቄ በትክክል ስለመለስክልኝ ያው ብንጭቅ ጭቅ እኔን ላውራ አሀ። ቢኒንግ ከእኔ ልቀጥል እንጂ ቆይ፣ አረጋጌው ቢኒንግ ተበተረው ያውራል። ከእኔ ልቀጥል አይ፣ በዚህ ጥቅስ ላይ ሌላ ሀሳብ አንስቶ የሚጠይቅ ነገር ካለ እኔ ጨረስኩ። ምንም ያለ ጭቅ ስለሚመስክልኝ ያው ከሌሎቹ ሳታዳርግ ሳታዳርግ እኔን

አላህ ልጅ ቢኖረው ኖሮ የልጁ መጀመሪያ ተገዥ እኔ ይሆን ነበር በላቸው። ያ ማለት አላህ ልጅ የለውም እንጂ ልጅ ቢወልድ ኖሮ የአምላክ ልጅ ምን ይሆናል አምላክ ስለሚሆን እኔ የገዛው ነበረ ብሏሉ ነቢያችን አለይሂ ሰላቱ ሰላም። ያ ማለት ለምንድን ነው ስንል አምላካችን አላህ በቁርአን ላይ በተለያየ ቦታ ላይ ልጅ የሚለው ለአምላክ ቆሻሻ ባህሪ እንደሆነ ወይንም ደግሞ አምላክ ልጅ ያዘ ከተባለ ከአንድ ወደ ሁለትም ስለሚሄድ እንደው እንበልና አምላክ ሴት ልጅን ቢወልድ ያቺ ሴት ልጅ ታረግዛለች፣ ትዳራለች ከአንድ ወደ ሁለት ሶስት ወደ አያትነት ይሄዳል። ያ ባህሪ ለአምላክ የሚገባ ስላልሆነ ጌታችን አላህ ይህንን ባህሪ ከራሱ ያጠረዋል። ልክ ሱረቱ ዩኑስ ላይ ምራፍ አስር ከቁጥር ስልሳ ስምንት ላይ ቁል እተኸዘ ላሁ ወለደን ስብሓነሁ ወ ልገኒዩ ለሁ ማ ፊ ሰማዋት ወማ ፊ ልአርድ። አላህ ልጅን ያዘ ወለዳሉ ከምሉት ነገር ጥራት ተገባው እርሱ ተብቃቂ ነው አለ ያ ማለት ጌታችን አላህ ልጅ የሚባለው ነገር ለእሱ አያስፈልገውም። ብቻውን ሆኖ የምኖር ሁሉንም ነገር የሚያስተናብር የፈለገውን የሚከነውን። ሱረት አልጨረስክም? እኔ አይ አንደኛ ነገር ያልጠየቅንህን ስለሆነ የምታብራራ። እኔ አሁን የጠየቅኩህ ነው የአምላክ ልጅ አምላክ እንደሚባል አሁን እሱ፣ ማብራሪያህን እኮ ወገኖችህ ምናልባት እንዲህ ማለት እኮ ብለህ ቤተህ ነው የምታብራራላቸው ክርስቲያኖችህ፣ ያልጠየቅኩህን ነዋ እኔ ለወገኖችህ እንድታብራራ እኮ አይደለም ቤቱን የከፈትኩት። እኔ መልስ ልስጥበት እና ምናልባት ማሜ ያነሳው

እና እኔ ቤት አስር ደቂቃ ሰጣለ እኔ አምስት ደቂቃ አወራለሁ። እና ችግር የለም፣ አንተ ጋ መምጣት እኳ ይጠበቅብህነ ወንድማችን። ለምንድን ነው መውለድ ማይችለው የሚለውን እንሂድበት። በዚህ ዙሪያ ላይ ከኔ ለመወያያት ፍቃደኛ ነህ? ከኔ ጋር ታወራለህ እኔ ቤት

ቀጣጥፎ ቢናገርም የነቢዩን ሰለላሁ ዐለይሂ ወሰለም ስም መኩሪያችን፣ የምንወደው ለልጅ ልጆቻችን የምናወርሰው ስም እንደሆነ አሳይተናል በደንብ አድርገን። የሚገርመውን ነገር ደግሞ ልንገራችሁ። የጨዋታውን ማለቂያ ጌም ኦቨር የተባለበትም ማለት ነው። ትናንትና ያ ግለሰብ የነቢዩን ሰለላሁ ዐለይሂ ወሰለም ሙሐመድን ስም እያጠለሸ በነበረበት ሰዓት ከሱ ጋር ሆኖ ሙስሊሞችን ሲከራከር የነበረው አሁን ላይ ወንድማችን የሆነው አንዱ ወንድማችን በቅርቡ ትናንትና ከትናንት ወዲያ እርግጠኛ አይደለሁም፣ እዚሁ ቲክቶክ ላይ ልጁ በዛተበት ፕላትፎርም ላይ ያን ነገር በዛተው ልጅ ፊት ለፊት መጥቶ ሙሐመድ የሚለውን ስም እንዳወጣ እንደሰየመ በግልጽ ተናግሮ ስሜም ሙሐመድ ሆኗል፣ ሙሐመድ ብለህ ጥራኝ አለው። የሰለመው እኮ ከዛቻው በፊት እኮ አይደለም ታፍሩበታላቸው ከተባለ በፊት እኮ አይደለም፣ ላ ከተዛተ በኋላ ነው የሰለመው። ይህ ወንድማችን ሙሐመድ ብለህ ጥራኝ ማነው ያልኩህ?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 አንድ ቀን እንኳ ተሳስቶ ትክክለኛን ነገር የማይናገርን ግለሰብ ፊት ለፊቱ ቁጭ ብለህ ሙሐመድ የሚለውን ስም እንደምትኮራበት አስረግጠህ መናገርህና ሙሐመድ ብለህ ጥራኝ ማለትህ ለአንተ ምን ያክል ነቢዩ ሙሐመድን ሰለላሁ አለይሂ ወሰለም እንደምትወዳቸው መገለጫ ነው። ለሱ ደግሞ አፉን የሚያዘጋው መልስ ነው። እንኳን ሌላው ያመነበትን ልታሳፍር ቀርቶ፣ ዛሬ ከአንተ ጋር ያለውም ነገ ሄዶ ይወደዋል የሚለውን ነገር ነው የሚያሳየው። ወንድማችን ሙሐመድ የትናንትናው ጉዳይ ዲያ የዛሬው ሙሐመድ አንጀታችን እንዳራስከው አላህ ሱብሓነሁ ወተዓላ በጀነቱ ያበስር። አላህ ሱብሓነሁ ወተዓላ ከጀነትም የነቢዩን ሰለላሁ ዐለይሂ ወሰለም ጉርብትናን ካገኙት ባሮቹ መካከል ያድርግ። ምክንያቱም ልጁ ጨዋታውን ማርዘን ፈልጎ ነበር፣ ቋጭህለት ጌም ኦቨር አደረግከው። ላስ እንተህል አምር ለጥላቻ ይስሩ፣ እኛ ደግሞ ብርሃንን ለመግለጽ ማኅበረሰቡን ሐቅን ለማሳየት ወንድማችን ሙሐመድንም ጨምሮ ሁላችሁም ትናንትና ስትፈልጉ ያገኛችሁትን እውነታን ለማሳየት እየለፋችሁን ያላችሁት፣ እሱ ግን ዛሬም ጥመቱ ላይ ተቀምጦ በዚያ ላይ ሰዎችን ገደል ለመክተት እየተጣጣረን ያለው አሁንም፣ የምላችሁ ወንድሞችና እህቶች በንጽጽሩ ጉዳይ ላይ እየሰራችሁ ያላችሁም በደንብ አድረጋችሁ ስራችሁን ቀጥሉ። ዳዕዋውን እንዳሁኑ ስርዓት በተሞላበት መልኩ ቀጥሉ።

እንብርትሽ ወይን ጠጅ እንደማይጎድልበት እንደተነጠጠ ጽዋ ነው። ቦድሽ እንደ ሰንዴ ከበር በአበባም እንደታጠረ ነው። ሁለቱ ጡቶችሽ ከደብረሽ አስኩየሽ ችግር የለም። ሁለቱ ጡቶችሽ እንደ ሁለቱ መንታ እንደ ሚዳቋ ግልገሎች ናቸው። አንገትሽ እንደ ዝሆን ጥርስ ግንብ ነው። ዓይኖችሽ በአሴቦን ውስጥ በባትራዊ ብር አጠገብ እንደ ውኃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አፋዛዥ እንደሚመለከት እንደ ሊባኖስ ግንብ ነው። ራስሽ እንደ ቀርሜሎስ ተራራ በላይሽ ነው። የራስሽም ጸጉር እንደ ሐምራዊ ሐር ነው። ንጉሥሽ በሽሩባው ታስሯል። ወዳጅ ሆይ፣ እንዴት የተዋብሽለሽ! እንዴት ስደስ ታሰኛለሽ! ይህ ቁመትሽ በዘንባባ ዛፍ የዘንባባ ዛፍ ይመስላል። ቁቶችሽም የወይን ዘለላ ይመስላል። ወደ ዘንባባ ዛፍ እመጣለሁ፣ ጫፎች ዋርም ይይዛለሁ። እርጉሽ ቶች እንደ ወይን ዘለላ የአፍንጫሽን ሽቶ እንደ እንኮይ ናቸው። ጎሮሽ ለወዳጅሽ ያለ ይቀጠላል ደስ ይላል። ስማ እንደዚህ ብሎ

የሰው ልጅ ሆ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ። አመነዘሩ፤ በኮረዳነታቸው አመነዘሩ። እዚያ ጡቶቻቸው ማሸሹ፣ እዚያም የድንግልናቸው ጡቶች ተዳበሰ። ስማቸውም የታላቂቱ ኦሆላ፣ የእህቷም ኦሆሊባ ነበረ። ለእኔም ሆኑ ወንዶችና ሴቶች ልጆችንም ወለዱ።

በግብፅም የነበረው ግልሙትናዋን አልተወችም። በዚያም በኮረዳነተዋ ጊዜ ከእርሷ ጋር ተኝተው ነበር የድንግልናዋንም ጥጦች ዳብሰው ነበር ግልሙትናቸውንም አፍስሰውባት ነበር። ስለዚህ በፍቅር በተከለቻቸው በውሽሞቿ በአሶራውያን እጅ አሳልፎ ይሰ ለእርሱም አፍረጠ ስገባ ገለጡ ወንዶችና ሴቶች ልጆቻቸውንም ማርከው ወሰዱ። እህቷም ኦሆሊባ ይሄን አየች። ሆኖም ከእርሷ ይልቅ በፍቅር በመከተሏ ረከሰች። ግልሙትና ነው፣ ከእህቷ ግልሙትና ይልቅ በዛ። አለቆችንና ሸማመንቶችን፣ ጎረቤቶቿንም ጌጠኛ ልብስ እያለ ብልታቸውም እንደ አህያ ብልት ብልታቸውም እንደ አህያ ብልት የሆኑ ሰዎችን ተመኘሻቸው። የዘር ፍሰታቸውም እንደ አህያ የዘር ፍሰት ይሆናል። በውሲብ ተመኘሻቸው። ስለ ኮረዳነትሽ ምክንያት ጡቶችሽን በዳበሱ ጊዜ የኮረዳነትሽን ሴሰኝነት አስብሽ።